ሰበር ሰበር ዜና። ውድና የተከበራችሁ ተመልካቾቼ እንደምን ዋላችሁልኝ እንደምናመሻችሁልኝ፣ የእለቱ መረጃዎች ይላችሁ ብቅ ብያለው። ባለፈው ጊዜ ዝናብ እየጣለ ከሶስት ቀን ወይም ከአራት ቀን በፊት ይመስለኛ ቪዲዮ የሰራሁትኝ ዝናብ እየጣለ በዝናብ ደስ ብሎ ይመጥቼ ነበር። ከዛ ጊዜ ወዲህ ደግሞ ቪዲዮ አስጠላኝ ማለት ነው። እና ብዙ እየሰራሁ አይደለም። ሰሞኑን እያስጠላኝ ነው ያለው ደከመኝ መሰለኝ ማለት ነው። እና ኢንሻላ እስኪ ላይቭ እሞክራለሁ፣ ከቻልኩ ላይቭ ላይ ለመግባት እሞክራለሁ። የሸበካ ሁኔታ ነው ተመልካቾቼ፣ እንዲሁም ደግሞ ሸበካ በጣም ስለማይሰራልኝ እያስጠላኝ ነው ያለው ዛሬ ይላችሁ የመጣሁት መረጃ ምንድን ነው የኪራናት ወደ አኼራ ሂደች ወይም ሞተች ማለት ነው ኪራና ፅናት ሊጋቡ በደስታቸው ቀን በጣም ደስተኛ ሆነው እየጨፈሩ በቃ ሰርጋቸው አባትዮው ተቀብሎ ደስ ብሏቸው፣ እናትዮዋ ተስማምታ ደስ ብሏቸው፣ ሰርጋቸውን ሊያሰርጉ ሲዘጋጁ ሁሉ ነገር ተዘጋጅቶ ጃህዝ ከሆነ በኋላ እናትዮዋ ወደ ማተመለሰው ዓለም እንደሄደች ነው የዛሬው ቪዲዮችን ማለት ነው እና እንግዲህ ኪራ በጣም አዝነዋል። ለምን ነው የማየን በሽታ ሳንግሩኝ እያለ በጣም እየተበሳጨ እየጩኸ ምናምን ባለበት ሰዓት እናቱ ድንገት አለፈች ማለት ነው እና ዛሬ በጣም ራሴ ናሞ ነበር ተመልካቾቼ። ለዛም ነው እንደዚሁ ደከም ከም ብያለሁ ማለት ነው። ራስ በሽታ በጣም ሰሞኑን እየደጋገመ ያመኛል። ግማሽ ጎኒ ነው የሚያመኝ፣ ማለት ነው። የሚገርማቸው ነገር ግማሽ ጎኒ ነው እና ብቻ አልሐምድሊላህ አላኩል ሓል ጥሩ ነው። ራሴን በጣም በተደጋጋሚ የሚያመው ምን እንደሆነ ራስ ህመም እስኪነግሩኝ ደግሞ ብዙ ሙሉ ራሴን አይደለም የሚያመኝ፣ ግማሽ ጎን ማለት ነው። እስከ አንገቴ ድረስ በቃ የፊቴ ምናምን ቅንድቤ ድረስ እስከ መደንዘዝ ደረጃ ድረስ ነው ማለት የሚሰማኝ። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ውድ ተመልካቾች፣ ውድ ቤተሰቦች ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቻናሌ እንድትቀላቀሉ በትት እና እጠይቃችኋለሁ ማለት ነው። እና ሁላችሁም ሰብስክራይብ አድርጉኝ። እንዲሁም እስከ ዛሬ ሰብስክራይብ ላይክ ሸር እያደርጋችሁ ስታበረታቱኝ ለቆያችሁ ወት ወንድሞቼ ቃላት ያጥርብኛል ማለት ነው። አሁንም ከጎን ሆናችሁ እንዲታበረታቱኝ በትህትና እጠይቃችኋለሁ ማለት ነው እና ጽናትና ኪራ ሳይጋቡ ይህ ነገር በመፈጠሩ በጣም እጅግ ከልብ አዝን ያለው። እናትየዋ በጣም እየተመኘች ያለችውን ነገር ሳታገኝ ወደማትመለሰው ዓለም ስለሄደች በጣም አዘን ያለው ማለት ነው። ታሳዝናለች እናትየዋ። ሁልጊዜ ልጇ አግብቶ ማየት ትፈልግ ነበር እና ያን ቀን ደግሞ ሳትታደለው ሄደች ማለት ነው እና ሁላችሁም ሰብስክራይብ አድርጎ ላይክ ሼር አድርጎ የኔ ውድ ቤተሰቦች የኔ ውድ ተመልካቾች ጠፋሽ እያላችሁ በግል መስመር እራሱ እህቶቼ፣ ጓደኞች የምወዳችሁ ጓደኞች ለምንድን ነው ቪዲዮ አትሰሪም? ስሪ ምናምን፣ ምን ሆነሽ ነው? ደከምሽ ፈዘሽ፣ ምን ሆነሽ ነው? እያላችሁ ለምታበረታቱኝ፣ ለምጠይቁኝ እህቶቼ ከልብ ነው ማመሰግነው። ፈጣሪ ያክብራችሁ። የኔ መጥፋት እንደውም ደግሞ የኔ ቪዲዮ አለመስራት አሳስቧችሁ በግል መጥታችሁ ስለጠየቃችሁ ከልብ ነው ማመሰግነው የኔ ውጭ ጓደኞች ማለት ነው። እና ቻናሌን ደግሞ ሰብስክራይብ አርጎ ፕሊዝ ፕሊዝ ፕሊዝ ትንሽ ነው የቀረኝ ማለት ነው። ሁላችሁም አበረታቱኝ አራት ኬ ልገባ ትንሽ ነው የቀረኝ። ሁላችሁም አሁንም ሰብስክራይብ በማድረግ ቤተሰብ የሆናችሁ እንድትቀላቀሉበት እና ጠይቃችኋለሁ ማለት ነው። እና ሰሞኑን እየተፈጠረ ያለ ነገር በጣም ያስፈራል። ወጣት እያለቀ ነው፣ በባህሩም እንዲሁም ደግሞ ሶሻል ሚዲያ ላይ የሚያመጧቸው እህቶች፣ ወንድሞች በጣም በወጣትነታቸው ነው እየሞቱ ያሉት። እኛንም ደግሞ መጨረሻችንን ያሳምርልን። አላህ ሱብሃነሁ ወተዓላ አካሂዳቸውን ከሳመረላቸው ባሪያዎች እንዲለን ሁላችሁም ዱዓ አድርጉ። በጣም ያሳዝናል። ሙስሊም ለሆኑትም ኢና ሊላሂ ወኢና ኢለይሂ ራጅዑን እንዲሁም ደግሞ ክርስቲያኖችም ቤተሰቦቻቸውን መጽናናት እንመኛለን። በጣም ያሳዝናል ማለት ነው። በጣም ከባድ ነው እየተፈጠረ ያለው ሀገራችን። ገበሬው እየተጨፈጨፈ ገበሬው፣ የጎጃም ህዝብ ከልብ አዝነናል። ምንም የማያውቁት መሳኪ ገበሬ አዛውንቶች፣ ሴቶች በዲሮም በመጨፍጨፍ ቸው ከልብ አዝነናል ማለት ነው። ቤተሰብ ሁላችሁም ይህን ጊዜ እንዳልፍ ዱአ አድርጉ፣ ጸሎት አድርጉ። ዱአ ያስፈልገናል። የእኛም ደግሞ መች እንደሆነ መሄዳችን መሄጃችን አናውቀውም። ሁላችሁም ይህንን ጊዜ እንዳሳለፍልን ዱአ አድርጉ። አላህ ጥሩ ጊዜያትን ያምጣልን። ጊዜው አይደለም፣ የሰው መከፋፋት ነው። ሰው በመከፋፋት በራሳችን ነው እንደዚህ እያደረግ ነው ያለ። ነው ጊዜው ምንም የተቀየረ ነገር የለም። ጊዜው ያለ ነው እኛንን አንቀየር ያል ነው እኛንን የተቀየር ነው። የድሮቹ መልካም ሃሳቢዎች ጥሩ ሃሳቢዎች ሳሉ በእነሱ ላይ ምንም ያኔ ሁሉ ነገር ያምር ነበር። አሁን ግን ሱብሓነከ ሱብሓነከ፣ አሁን ላይ ያለ ክፋት እርስ በርስ በጣም ተከፋፍተናል። እንጃ እንግዲህ ለሰው ቅን አሳቢዎች አድርገን ነው ምለው፣ ለሰው ልጅ ጥሩ አሳቢዎች አድርገን ለሰው ልጅ ክፋት ማሰብን እናቁም፣ መልካም እንስራ። ጥሩ ነገር መስራት ለራስ ነው። ሰው የሰው ልጅ በሰራው ስራ ነው የሚመነዳው ማለት ነው። ቤተሰብ በሰራነው ስራ ነው የምንመነዳው። መልካምም ሰራን መጥፎም ሰራን እኛ ጋር የሚሄደው ለዓመል ስራ ብቻ ነው እኛ ጋር የሚሄደው የሰራነው ስራ ብቻ ነው የሚሄደው ማለት ነው። ለአመላችን ብቻ የሰራነው ስራ ብቻ ነው እኛ ጋር የሚሄደው ማለት ነው። እና ገና ሳንሄድ በፊት ለእኛ ለአኼራችን የሚጠቅም ጥሩ ስራዎችን መስራት አለብን ነው የምለው ቤተሰቦቼ። ያው ድምጼ ብዙ አይደለም፣ ዛሬ ተዘጋግቻለሁ። ያው ራሴንም እንደነገርኳችሁ ስላመመኝ ነው። እና ሁላችሁም የኔ መጥፋት ላሳሰባችሁ እህቶቼ፣ ኢንሻላ አልጠፋም። ከቻልኩ ኢንሻላ ሁልጊዜ ከቻልኩኝ በላይቭ ላይ እመጣለሁ። ካልቻልኩኝ ደግሞ እንደዚሁ ቪዲዮዎችን ፖስት አደርጋለሁ። ሸበካ የለኝም፣ ዋይፋይ አይሰራልኝም፣ በጣም ያስቸግረኛል። እና ለዛ ነው ላይቭ ላይ የማልገባው። ያ ነገር አይደለም፣ ላይቭ ላይ እንዳልገባ አያስገባኝም ሸበካዬ ማለት ነው እና በፊት ጊዜ በዳታ ነበር የምጠቀመው። ዳታውን ስለተውኩትኝ ዋይፋዩ አያስገባኝም ማለት ነው። ለዛ ነው። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። በቀጣይ ቪዲዮ በይብሎኝ እስከመጣሁ ድረስ ደና ሰንብቶልኝ እያልኩኝ የምሰናበታችሁ ይሆናል። አላህ ባላችሁበት ቦታ ሁሉ ይጠብቃችሁ። ሰላማችሁ ብዙ ተረፍ ይበልልኝ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።